ሰላም ጤና ይስጥልን። ይህ ሀሳብ ዴሊ ነው። በዛሬው ሀሳብ ዴሊያችን የዓለማችን የኢኮኖሚ ቀውስን በሰፊው የምንዳስስ ይሆናል። እንዲሁም ኢትዮጵያ የዚህ ዓለም አቀፉ ቀውስም ተጠቂም ጭምር ነች። አፍሪካ እጅጉን ትጎዳለች ተብሎ ይጠበቃል። እነዚህን ጉዳዮች በሰፊው የምንመለከታቸው ይሆናል። እያንዳንዱ መረጃ በማስረጃም የተደገፈም ነው። አብራችን ሁኑ። በ2025 አኑዋል ሚቲንግ የአይምኤፍ እና የወርልድ ባንክ ግሩፕን እንመለከታለን። እነዚህ በአሁን ሰዓት ላይ በሰፊው መነጋገሪያ ናቸው። ዓለም የገጠመውን ከፍተኛ የተባለ የኢኮኖሚ ቀውስ፣ የዕዳ ጫና፣ ኢንፍሌሽን፣ ታሪፍ፣ ሳንክሽንም ጭምር በሰፊው የዓለም ኢኮኖሚን እያጎበጠ ይገኛል። እነዚህን ጉዳዮች ኢትዮጵያ አብራ ተሳትፋ ስትወያይም ነበረ። እነዚህን የተናጠል እንዲሁም የጋራ ስብሰባ ውይይትም ስምምነቶችም ኢትዮጵያ አድርጋለች። ይህንን በሰፊው የምንመለከተው ይሆናል። ዘ ወርልድስ ፋይናንሻል ኤንድ ዴቨሎፕመንት ሊደርስ አር ጋዘሪንግ ኢን ኒው ዮርክ ዚስ ዊክ ፎር ዘ 2025 አኑዋል ሚቲንግስ ኦፍ ዘ ኢንተርናሽናል ሞኔታሪ ፈንድ ኤንድ ዘ ወርልድ ባንክ ግሩፕ። አለም አዲስ ፈጣን ተለዋዋጭ የኢኮኖሚ ቀውስ ውስጥ ነች። አፍሪካ ይበልጡኑ ደግሞ ትጎዳለች ተብሎ ይጠበቃል። አፍሪካ ከባድ የዕዳ ጫና ተጭኗታል። እንዲሁም ይሄ ብድር በከፍተኛ ደረጃ ከጊዜም ወደ ጊዜ እየጨመረ ነው። የአፍሪካ ሀገራት ኢኮኖሚያቸው መሸከም ከሚችለው በላይ የዕዳ ጫናቸው እያጎበጣቸው ነው። ብድርን መክፈል ተስኗቸዋል። እንዲሁም ከፍተኛ የኑሮ ውድነት በአፍሪካ ውስጥ እየታየ ነው። እንዲሁም የአሜሪካ ታሪፍ፣ የዶናልድ ጄ ትራምፕ የሚያደርሰው ታሪፍ አፍሪካን በከፍተኛ ሁኔታ እየጎዳት ነው። አፍሪካ በአግዋ ልዩ ተጠቃሚ ለአሜሪካ ገበያ ላይ ኤክስፖርት እንድታደርግም እድሉ ቢኖርም አሜሪካ ግን በዶናልድ ጄ ትራምፕ አድሚኒስትሬሽን ምክንያት ሰፊ ታሪፍ ጭናባቸዋለች። ይሄ ለአፍሪካ ሌላ መርዶ ነው። እንዲሁም የአየር ንብረት ለውጥ አፍሪካን ከባድ ዋጋ እያስከፈላት ነው። አፍሪካ የካርቦን ልቀቷ እምብዛም የሚባል ነው፣ ግን ያደጉት የበለጸጉት ሀገራት ከሚያወጡት የፋብሪካዎቻቸው ጭኖች የካርበን ልቀት አፍሪካ በኢንቫይሮመንታል ክራይሲስ ትጎዳለች። አፍሪካ እየደረሰባት ያለው የኢንቫይሮመንታል ክራይሲስ ቀላል የሚባል አይደለም። አፍሪካ አሁንም በኋላ ቀር መንገድ ግብርናን የምታካሄድ መሆኑ ይታወቃል። ይሄ ዝናብን ጠብቁ የማምረት ሂደት ውስጥ ያለች አህጉር ነች። የካርበን ልቀቱ ደግሞ ዓለም አሁን እየሄደበት ያለው የግሎባላይዜሽን ሂደትና ግሎባል ዋርሚንጉ እየተፋፋመ መጥቷል። ግሎባል ዋርሚንጉ ግን የአፍሪካን የአየር ንብረት እየቀያየረው ነው። የአፍሪካን ምስኪን ገበሬዎች አርሰው ወደ ጎተራቸው ማስገባት ተስኗቸዋል። ለዚሁም ያደጉት አገራት የካርበን ክፍያ ሊከፍሉ ይገባ ነበር ግን እየከፈሉ አይደለም። የካርበን ልህቀት ክፍያ በአመት አንድ ቢሊየን ዶላር ያስፈልጋል። ይሄ የአየር ንብረትን ለማስተካከል እንዲሁም አፍሪካ ዶላሩን ልትጠቀምበትም ይገባል። ግን መቶ ሚሊዮን ዶላር ለአፍሪካ ጠብ ያለ ነገር የለም። ን ር የካርበን ልቀታቸው ትልቅ የሚባሉ ብዙ ኢንዱስትሪ ያላቸው ሀገራት ይህንን ገንዘብ መክፈል ቢገባቸውም በስምምነቶች ላይም እንከፍላለን ብለው ውል ቢያስሩም አንድም ዶላር ወደ አፍሪካ እየመጣ አይደለም። የካርበን ሽያጭ አፍሪካ በሰፊው ልታገኝበት የሚገባው አብሶ ደግሞ ግብርናዋን ትደግፍበታለች ተብሎ ቢጠበቅም የተሻለ ይህ ነው የሚባል ክፍያ አፍሪካ እያገኘች አይደለም። ግን እነሱ ባጨሱት አፍሪካ ታፍናለት ሞት ነው። አይኤምኤፍ እና ወርልድ ባንክን መማፀን ጀምረዋል። በይበልጥ ግን አይኤምኤፍ ላይ እየተንበረከኩ ነው። ይህንን በደንብ መመልከት እንችላለን። የሀገራት ዕዳ የሚቀመስ አልሆነም። በአሁን ሰዓት ላይ ሀገራት ከፍተኛ የተባለ የእዳ ቁልል ስላለባቸው መበደርም ራሳቸውን ችለው መንቀሳቀስም አልቻሉም። እስቲ በደረጃዎች እንመልከተው። አንደኛ አርጀንቲና ሀምሳ ሰባት ቢሊየን ዶላር እዳ አለባት። እንዲሁም ዩክሬን 14 ቢሊየን ዶላር እዳ አለባት። ዩክሬን በጦርነቱ ተያይዞ እያመጣባት አንደኛው ቀውስ ለዚህም ዳርጓታል ይባላል። እንዲሁም በሶስተኛ ደረጃ 9.38 ቢሊዮን ዶላር በአለዳ የሆነችው የኛዋ የአፍሪካዋ ምድር ግብጽ ነች። ግብጽ ልትከተለው የሚገባውን የኢኮኖሚ ስርዓት ትታ እንዲሁም በሙስና እንዲሁም ኢትዮጵያ ውስጥ ያሉ ታጣቂዎችን ለመርዳት በምታደርገው ኢንቨስትመንት የተነሳ ምንም አይነት የኢኮኖሚ ሪዋርድ ስለሌለው ግብጽ ከአፍሪካ ግንባር ቀደሟ በአለዳ ሆናለች።

አፍሪካውያን ይህንን እየመጣ ያለውን ችግር በንቃት መከታተል አለባቸው። አፍሪካውያን ትኩረት ሰጥተው ፖሊሲያቸውን አስተካክለው ይህን ነገር ካልተጋፈጡት ብዙ ዋጋ ያስከፍላቸዋል። እንዲሁም ሀገራት ቢጮኹ ቢያለቅሱ፣ በተገኘው መድረክ ሁሉ ቢከራከሩ ጠብ የሚል ነገር የለም። ሀገራት ፍትሐዊ ያልሆነ የፋይናንስ ስርዓት ዓለም እየተከተለች መሆኑ ይታወቃል። አንደኛውም ብሪክስ የመጣው ይሄንን ኢፍትሃዊ ስርዓት ለማስተካከልም ጭምር ስለሆነ፣ እንዲሁም ሀገራት ወጪ እና ገቢ ምርታቸውን ማመጣጠን አለባቸው። ይሄ ካልተመጣጠነ ዴፊሲት በከፍተኛ ደረጃ የአፍሪካውያን እንዲሁም የዓለም ሀገራትን በከፍተኛ ደረጃ ወገባ ገዳውን ሊለው ይችላል የኢኮኖሚውን። ስለዚህ አፍሪካ ቀድማ መንቃት መቻል ይኖርባታል፣ ፖሊሷን ስትራቴጂዎቿን እንዲሁም የኤክስፖርቷ ላይ መጨመር ገቢዋን መቀነስ፣ ምርቶችን በሀገር ውስጥ ምርት መሸፈን የግድ ይላታል። ይሄ መሪዎች መስራት ይጠበቅባቸዋል። ኢትዮጵያ በዚህ ደረጃ በሆም ግሮን ኢኮኖሚ ላይ በሰፊው እየሰራች ይገኛል። አንዳንድ የአፍሪካ ሀገራት ኢኮኖሚያቸው ኮላፕስ እያደረገ ያለው የአውሮፓን የኢኮኖሚ መር ስትራቴጂ ኢምፕሊመንት ስለሚያደርጉ ነው። ይሄ ትግበራ ብዙ ዋጋ ያስከፍላል። የአፍሪካ ማርኬት በራሱ የተለየ ባህሪ ያለው። ኢትዮጵያ ይሄንን በመረዳት ሆም ግሮን ኢኮኖሚ ሀገር በቀል የኢኮኖሚ ስታንዳርዶችን፣ ስትራቴጂዎችን፣ አጀንዳዎችን፣ ፖሊሲዎችን እያወጣች እየተገበረች ይገኛል። ዋጋ ባያስከፍልም ነገው ግን እየተሻለ ይሆናል ተብሎ ይጠበቃል። በሀያ ሀያ ዘጠኝ አይኤምኤፍ እንዳወጣው ሪፖርት ከሆነ የዓለም ሀገራት ከባድ የተባለውን የእዳ ጫና ይሸከማሉ ተብሎ ይጠበቃል። ይሄም ዓለም አቀፍ እዳ 100% ይደርሳል ተብሏል። ከ1948 ጀምሮ ሲሰላ በታሪክ ከፍተኛ የተባለው የሕዝብ እዳ እየተመዘገበ ነው። ይምፍ ኢዝ ግሎባል ፋይናንሽል ቦዲ ሄልፕስ ካንትሪስ ን ትራብል ዊዝ ሎንስ ን ፖሊሲ አድቫይስ ን ስ ካም አፕ ዋርኒንግ ግሎባል ፐብሊክ ደት እንዲሁም የዕዳ ተገላጭነትም እየጨመረ ይገኛል። በሃያ ሃያ ዘጠኝ የዕዳ ክምችት ከአንድ መቶ ሃያ አራት ፐርሰንት በላይ ይደርሳል ተብሎ ይጠበቃል። ይሄ የአለም ህዝብ ዕዳ በዚሁ የሚቀጥል ከሆነ አለማችን አይታው የማታቀው የኢኮኖሚ ቀውስ ውስጥ ትገባለች። ከሁለተኛው የዓለም ጦርነት ወዲህ እንደዚህ አይነት ሪከርድ የበጠሰ የአገራት የእዳ ጫና ቁልል ተመልክተን አናቅም። እንዲሁም ሀገራት ዕዳቸውንም በስነስርዓት መክፈል አልቻሉም። በዓለማችን ግዙፍ ኢኮኖሚ ተሸክመዋል የተባሉ ሀገራት በከባድ ምጥ ውስጥ ይገኛሉ። ይሄ ምጥ ደግሞ ኢኮኖሚያዊ ምጥ ነው። ለምሳሌ አሜሪካን እንመልከት። አሜሪካ የአሜሪካ ዕዳ በሀያ ሀያ ዘጠኝ ከጂዲፒዋ ንጽጽር ስንመለከቱ የሀገር ውስጥ ጠቅላላ ምርቷ ማለት ነው። ይህን ስንመለከት ከአንድ መቶ አርባ ፐርሰንት በላይ ሊበልጥ ይችላል ተብሏል። ይሄ ማለት ሙሉ ጂዲፒዋን ቁርጥም ጥም አድርጎ ሊበላ ይችላል። ሜጀር ኢኮኖሚዝ አር ዲፕ ኢን ደት፣ ዩናይትድ ስቴትስ፣ ጀፓን፣ ፍራንስ፣ ካናዳ፣ ቻይና፣ ዩኬ። አሜሪካ ሰፊ የሆነ ኢምፖርት የምትቀበል ሲሆን ኤክስፖርቷ ግን ለስ እምብዛም የሚባል ነው። ከጊዜ ወደ ጊዜ ከአመታት ወደ አመታት በከፍተኛ ሁኔታ የአሜሪካ አምራቾች ተዳክመዋል። ይሄ ደግሞ አሜሪካ ዴፊሴት ላይ እንድትወድቅ እንዲሁም አሜሪካ ልትቋቋመው የማትችለው ዕዳ ውስጥም እየጣላት ይገኛል። እንዲሁም አምስት ፐርሰንት የነበረው ወደ 123 ፐርሰንት የጂዲፒን በ2029 ያድጋል ተብሏል አይኤምኤፍ፣ የፖሊሲ ለውጥ ካልተደረገ፣ ሀገራት በፍጥነት ኢኮኖሚያቸውን መቀየር ካልቻሉ፣ ይሄንን ከባድ የተባለ ከ123 ፐርሰንት በላይ የተባለውን ዕዳ ሊሸከሙት ይችላሉ እያለ ነው።

ግምቱን የሰራው ደግሞ በጥልቅ ትንታኔ ውስጥ ታግዞ ነው። ዓለም አቀፍ ዕዳ በ2029 ከ100 ፐርሰንት በላይ ሊዘል ይችላል ተብሎ ይጠበቃል። እንዲሁም ከ123 ፐርሰንት በላይ የሚያልፍባቸው አጋጣሚዎችም ይኖራሉ። ይሄ የዕዳ ጫና ከ123 በላይ አለፈ ማለት የሀገራት ኢኮኖሚ ኮላፕስ ሊያደርግ ይችላል። ውድቀቱ ለህዝብ ከባድ ዋጋ

ይሄ ከሁለተኛው የዓለም ጦርነት ወዲህ እንደዚ አይነት አሳቃቂ የኢኮኖሚ ክራይሲስም እየተመለከትን አይደለም። እንዲሁም ሀገራት ለምን እንደዚ አይነት ከፍ ያለ ዕዳ ውስጥ ወደቁ የሚለውን ነገር እንመልከት። ሀገራት በዚህ ደረጃ የጂዲፒያቸውን መቶ ፐርሰንት በልቶ እንደውም ከአንድ መቶ ሀያ ሶስት ፐርሰንት በላይ የሚዘልቅ የኢኮኖሚ ጫና ውስጥ የገቡት ለምንድን ነው? ምክንያቱ ምንድን ነው የሚለውን በዝርዝር እንመልከት። የመጀመሪያው ሀገራት በከፍተኛ ሁኔታ ብድር እየወሰዱ የሚያባክኑበት ዘርፎች አሉ። የመጀመሪያው የሕክምና ሴክተር ላይ ነው። ሕክምናም በአግባቡ መስራት ሲጠበቅባቸው እንደ ኮቪድ አይነት አጋጣሚዎችን በአግባቡ ባለመሄዳቸው ከፍተኛ ዋጋ አስከፍሏቸዋል። ሁለተኛው የትምህርት ሴክተር ነው ሀገራት የትምህርት ስታንዳርዳቸውን ለማስተካከል በሚያደርጉበት እንቅስቃሴ ውስጥ ከፍተኛ የሆነ ዋጋ እያስከፈላቸው ነው። እንዲሁም ለደሞዝ ክፍያ የሚያወጡት ውጪ ከጊዜ ወደ ጊዜ እየጨመረ ነው። ሀገራት የስራ አጥ ቁጥራቸው ለመቀነስ ሲሉ ከፍተኛ የሆነ ቅጥር ያከናውናሉ። ይሄ ደግሞ ከፍተኛ የሆነ ገንዘብ ይፈልጋል። ሀገራት ያላቸውን እምቅ አቅም የሰው ኃይል ወደ ማኒፋክቸር ማስገባት ሲገባቸው ወደ መንግስታዊ ስርዓት በሳቡ ቁጥር ከፍተኛ የዕዳ ጫና ውስጥ እንዲሁም የደሞዝ ክፍያን ለማዳረስ ሲባል ከፍተኛ የሆነ ብድር ይወስዳሉ። እንዲሁም ሀገራት በተፈጥሮና በሰው ሰራሽ አደጋዎች ከፍተኛ ወጪ እያወጡ ነው። ይሄም ለምሳሌ በሰደድ እሳት፣ በእሳተ ገሞራ እንዲሁም በመሬት መንቀጥቀጥና በአውሎ ንፋስ የሚደርስባቸውን እነዚህን አይነት ችግሮች ሪከቨር ለማድረግ ኢኮኖሚያቸውን ለማነቃቃት የመሰረተ ልማቶቻቸውን ለመገንባት ሲሉ በከፍተኛ ደረጃ ብድር ይወስዳሉ። ይህም ብድር በጊዜው በሰዓቱ ካልከፈሉት የሀገራቸው ዕዳ እየጨመረ ነው። የወሰዱት ዕዳ ሲጨመር ወለዱ በከፍተኛ ደረጃ

እንዲሁም እነዚህ ስብሰባዎች ከፍተኛ የሚባል የኢኮኖሚ ጦርነትም የሚካሄድባቸው ናቸው። ሀገራት የእዳ ሽግሽግ ለማድረግ ከፍተኛ የሆነ ውጥረት ውስጥ ይወድቃሉ። እንዲሁም ብድራቸውን የሚከፈልበትን ጊዜ ለማራዘም ከፍተኛ የሆነ ፍትጊያም ይካሄድበታል። ኢትዮጵያ የማክሮ ኢኮኖሚ ማሻሻያ አድርጋለች። ለዛም አይኤምኤፍ ተደስቷል። አይኤምኤፍ በማክሮ ኢኮኖሚ ማሻሻያው የተነሳ ከፍተኛ ዶላር ለኢትዮጵያም ሰጥቶ ነበር። እንዲሁም አይኤምኤፍ ከኢትዮጵያ ጋር የሚሰራው ስራ እንዳስደሰተውም ድጋፍ እንደሚያደርግም ተናግሯል። ይህን ደግሞ ከአህመድ ሽዴ በኩል አዳምጠኗል። እንዲሁም አይኤምኤፍ በራሱ ዌብሳይት ይህን ነገር በግልጽ አስቀምጦታል። ኢትዮጵያ አታካች የተባለውን ከፍተኛውን ፍትጊያ የብድር ሽግሽግ በተሳካ ሁኔታ አድርጋለች። ኢትዮጵያ ከአንድ ሀገር ውጪ ሌሎችን ሀገራቶች ጋር መቶ ፐርሰንት የተሳካ የተባለ ድርድር አድርጋለች። እንዲሁም የጂ ትዌንቲ ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምዩ ከአብዛኛው ከሁሉም ጋር በአብዛኛው ከአንድ ገር በስተቀር ተፈርሟል። ጥቅሙ ምንድን ነው? ይሄ ተሳካ የተባለው የዕዳ ሽግሽግ ኢትዮጵያን ከፍተኛ የሆነ ገንዘብ እንድታገኝ ያደርጋታል። ኢትዮጵያ በየዓመቱ በየወራቱ ለዕዳ መክፍያ የምታወጫው ወጪ በቀነሰ ቁጥር ኢትዮጵያ ብሩን ሪሎኬት አድርጋ ወደ ኢንቨስትመንት ላይ ታውሏለች ተብሎ ይጠበቃል። አህመድ ሽዴ እንዳሉት ከሆነ አሳክተውታል። አይኤምኤፍ እንዳለው ከሆነ የኢትዮጵያ ሆም ግሮን ኢኮኖሚ ማሻሻያ የማክሮ ኢኮኖሚ ማሻሻዋ በተሳካ ሁኔታ እየሄደ ነው። ይህንንም አይኤምኤፍ በግልጽ ለኢትዮጵያ ተናግሯል፣ መግለጫም ሰጥቶበታል። አህመድ ሽዴም ይህን ነገር ተናግረዋል። የኢትዮጵያ የተሟላ ማክሮ ኢኮኖሚ ሪፎርም ቀጣይ ድጋፍ ተጠናክሮ እንዲቀጥል ከማስቻረገት ላይ በአይኤምኤፍ በኩል ያለንን ግንኙነት የበለጠ ያጠናከርንበትና ውጤታማ ውይይት ያደረግንበት አይኤምኤፍ ባደረገው ከፍተኛ ግምገማ በሀያ ሀያ አምስት ኢትዮጵያን ምርጥ አፈጻጸም ብሎ ጠርቷታል። ይሄ ግምገማ በስራ አስፈጻሚ ቦርዱ በኩል አይኤምኤፍ አድርጎታል። ይሄንንም ሲተነት ነው ኤክስፖርት እድገት መሻሻል ኢትዮጵያ በቡና በጥራጥሬ እንዲሁም አሁን ደግሞ እየመጣችባቸው ባሉ ሴክተሮች የኢነርጂ ሴክተሮች ላይ በከፍተኛ ሁኔታ እየሰራች ነው። ኢትዮጵያ ጂዲፒዋንም ሊያሳድግ ይችላል የተባለ የጋዝ የተፈጥሮ ምንጭም አግኝታለች። አይኤምኤፍ እነዚህን ዋና አበይት የተባሉ ጉዳዮችን ዘርዝሮ ኢትዮጵያ ኤክስፖርቷ ጨምሯል ብሏል። ሁለተኛው የዋጋ ንረትን ማረጋጋት ኢትዮጵያ ውስጥ አዲሱ የማክሮ ኢኮኖሚ ማሻሻያ ከተተገበረ በኋላ ይበልጡኑ ይጎዳሉ የተባሉ ዜጎችን ስደግፍ ነበር። እንዲሁም የኢትዮጵያ ኢኮኖሚ ከላይ እስተታች በተሰናሰለ እንዲሁም ወጥ በሆነ የአመራር ሂደት በመመራቱ ኢትዮጵያ ከባድ የሚባል ቀውስን ልታሰናግድ አልቻለችም። እንዲሁም የዋጋ ንረቱ ይጨምራል ይሄድበታል ከተባለው ሳሄድ ቀርቷል። የዋጋ ማሻሻያው የማክሮ ኢኮኖሚ ማሻሻያው ለኢትዮጵያ ጠቅሟታል። ኢትዮጵያ በዓለም አቀፍ የገንዘብ ክምችቷም ጨምሯል። ኢትዮጵያ የገንዘብ ክምችቷ እንዲጨምር ከረዳት የመጀመሪያው ነገር የመንግስት ፖሊሲዎች ናቸው። ይህም ኤክስፖርት ላይ በሰፊው መስራት እንዲሁም ገቢ ምርቶችን መቀነስ። ኢትዮጵያ ኢምፖርት የምታደርጋቸውን ምርቶች በመቀነስ ላይ ነች። እነዚህን ምርቶች ደግሞ በሀገር ውስጥ ልጆች በሀገር እጆች እየሰራች ነው። ኢትዮጵያ ኢትዮጵያ ታምርት የሚለውን ኢኒሽቲቭን ጨምሮ የሌማት ትሩፋቶችን በማስፋፋት ኢትዮጵያ በሰፊው የውስጥ ፍላጎቷን በውስጥ አቅሟ ለመሸፈን እየሰራች ነው። ይሄ ደግሞ ክምችቱ በሰፊው እንዲያድርግ ረድቷታል። ኢትዮጵያ በአይኤምኤፍ መነፅር የተሻለ መንገድ ላይ እንዳለች ተነግሯታል። ኢትዮጵያ ስድስት ነጥብ አምስት ፐርሰንት ከፍተኛ የተባለ እድገት ታስመዘግባለች ተብሎ ይጠበቃል። በሀያ ሀያ አምስት ፈጣን ኢኮኖሚ ከሚያስመዘግቡት ውስጥ ከተባለች ውስጥ ኢትዮጵያ አንዷ ነች። ስድስት ነጥብ አምስት ፐርሰንት ታድጋለች ተብሎ ይጠበቃል። እንዲሁም በቅርቡ የጋዝ ምርት ማግኘቷም ይታወቃል። ኢትዮጵያ የተፈጥሮ ሀብቷ ላይ በሰፊው እየሰራች ስለሆነ ይሄ ደግሞ ቀጥተኛ የሀገሪቷን ጂዲፒ እያሳደገ ይገኛል እንዲሁም ይሄ ለጂዲፒዋ ሰፊ አስተዋጽኦ እንደሚያደርግም እሙን ነው። አይምኤፍ ግምገማ አድርጎበታል። ይሄ ደግሞ የአይምኤፍ ግምገማ ለምን ይጠቅመናል? አይምኤፍ የኢትዮጵያን ወጪ ገቢ፣ ዴፊሴት እንዲሁም ጂዲፒዋን ጭምር ሲያጠና ነበር። ግን የአይምኤፍ ሪፖርቶች ሊስት ማድረጉ ለኢትዮጵያ ምንድን ነው ጥቅሙ? ቁጥር ብቻ ነው ወይንስ አድገና ላላደግንም ብቻ ነው ወይ? እስኪ ይሄንን ነገር በደንብ እንመልከተው። የመጀመሪያ ኢትዮጵያ በአይኤምኤፍ የተረጋገጠ ሪፖርት ምክንያት የኢንቨስትመንት ፍላጎት ይጨምራል። ምክንያቱም ኢትዮጵያ በፈጣን የኢኮኖሚ እድገት ውስጥ ከሆነች ከኢትዮጵያ ጋር መስራት የሚፈልጉ ኃይሎች ይጨምራሉ። ኢንቨስትመንት በከፍተኛ ደረጃ ይጨምራል። ይሄ ደግሞ ለኢትዮጵያም ለአፍሪካም ግንባር ቀደም የሆነ ትልቅ ተግባር ነው። ኢትዮጵያ በቀጠናው ላይ አንከር ስቴት ሆና ለመውጣት የምታደርገውን ጥረት በሰፊው ይደግፋል ተብሎ ይጠበቃል። ሁለተኛ ኢትዮጵያ እንደዚህ አይነት ለውጥ ላይ ከሆነች እየገሰገሰች ከሆነ አብዛኛውን ጊዜ ደግሞ ከተተነበየላትም ከአንድም ከሁለትም ፐርሰንት እየዘለለች ነው የምትገኘው። ይሄ ፎርግሊፍት እያደረገ ያለ የኢትዮጵያ ኢኮኖሚ ጥቅሙ አንደኛው ኢትዮጵያ ማንኛውንም ብድሮች መበደር እንድትችል ያስችላታል። ኢትዮጵያ ኢኮኖሚዋ ጥሩ ቦታ ላይ ከሆነ የጠየቀችውን ገንዘብ ለልማት ማግኘት ትችላለች። ይሄ ደግሞ ኢትዮጵያ ልታሳካው ያሰበችውን ብልጽግና ከወዲሁ ማረጋገጥ ይችላል። የአይኤምኤፍ ሪፖርት ሌላኛው የሚጠቅማት ኢትዮጵያን ለዚህ ነው፣ ኢትዮጵያ የእድገት ደረጃዋን እንድታውቅ ያደርጋታል። ሀገራት ከኢትዮጵያ ጋር መስራት ሲፈልጉ ይሄንን ሊስት እየተመለከቱ ነው የሚሄዱት። ይሄ ሊስት ለሌሎች ሀገራት ገንዘባችንን ኢትዮጵያ ላይ ኢንቨስት ብናደርግ ማግኘት እንችላለን ወይ? ለኢትዮጵያ ይሄ ኢንቨስትመንቷ ላይ ከፍተኛ የሚባል ትዕምርታዊ ለውጥ ያመጣል ተብሎ ይጠበቃል። በአይምኤፍ እና በዓለም ባንክ እየተጠኑ ያሉ ጥናቶች እንደሚያመላክቱት ከሆነ ኢትዮጵያም በቅርብ ቀናቶች ውስጥ ተሳትፋ አብራ ተደራድራ የመጣችባቸው ዓለም አቀፍ ስብሰባዎችንም በደንብ ተመልክተናል። እስቲ ለዚህ የዓለም ኢኮኖሚ በከፍተኛ ደረጃ አደጋ ላይ እንዲወድቅ ያደረጉት ማን ናቸው? ይሄንን በደንብ ስንመለከተው በከፍተኛ ሁኔታ የዓለም አቀፍ የኢኮኖሚ ቀውስ እንዲባባስ ያደረጉት ዶናልድ ጄ ትራምፕ ናቸው። ትራምፕ የሚጥሏቸው ማዕቀቦች የዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እያደረሱ ነው። ይሄኛውም ዶናልድ ጄ ትራምፕ የሚጥሏቸው ማዕቀቦች ውስጥ ጠንካራ እየሆነ ያለው የዓለም

ት ስ አ ዲልት ረንሲ ር ግሎባል ትድ ሞስት ካንትሪስ ንድ ን ዶለር አን ናው ቻይና ዋንትስ ንጅ ት ዶናልድ ጄ ትራምፕ ማዕቀብ በከፍተኛ ሁኔታ የዓለም አቀፍ ኢኮኖሚ ላይ ተጽዕኖ እያደረሰ ያለው ለዚህ ነው። ሀገራት ከአንድ መቶ ሀያ ሶስት ፐርሰንት በላይ ያድጋል የተባለው ዕዳቸውም ችግራቸውም በዚህኛውም አንደኛው ማዕቀብና ታሪፍ የተነሳ ነው። እንዲሁም ቻይና ይህንን ትልቅ የዓለማችን የተጋረጠባትን ችግር ለመቅረፍ በሰፊው እየሰራች ነው። ቻይና የዶላር ጥገኝነትን ማስቆም ትፈልጋለች፣ እንዲሁም ለዚህም አንዳንድ እርምጃዎች ጀምራለች። ቻይና ያላትን አቅም ሁሉ በመጠቀም የአሜሪካን የታሪፍ ጦርነት እንዲሁም የአሜሪካን ማዕቀቦች ሽባ ለማድረግ እየሰራች ነው። ቻይና በሁለት መንገድ የአሜሪካንን ተጽዕኖ ውድቅ ለማድረግ እየጣረች ነው። የመጀመሪያ ግንባር ቀደም አርጋ እየሰራች ያለችው ቻይና ከሀገራት ጋር በመነጋገር ሀገራት በግል ገንዘባቸው መገበያየት እንዲችሉ እያደረገች ነው። ይሄ ማለት የትኛውም ግዢና ሽያጭ ላይ ዶላር አይኖርም ማለት ነው። ቤጂንግ ስታርትድ ወርክ ን ቱ ፍሮንትስ ፈርስት ስ ከረንሲ ስዋፕስ ቻይና ስ ታኪንግ ቶ ጃፓን ን ሳውዝ ኮሪያ ስ ፕቻንግ ከረንሲ ስዋፕ አግሪመንት ውት ም። ዶላር ደግሞ የለም ማለት የአሜሪካ ተጽዕኖ የለም ማለት ነው። ሀገራት የዶላርን ተጽዕኖ መቀነስ እየቻሉ ያሉበት መንገድ አንደኛው ምንድን ነው? ይህን ስንመለከት ሀገራት በማዕከላዊ ባንኮቻቸው በኩል እየሰሩ ነው። ይህም ሀገራት ብርን በራሳቸው ገንዘብ መክፈል እንዲችሉ ያደርጋቸዋል። በራሳቸው ገንዘብ እዳዎቻቸውን መክፈል እንዲሁም የሚፈልጉትን ግዢ በራሳቸው ገንዘብ ማድረግ ይችላሉ። ያ ማለት ሀገራት የዶላር ጥገኝነታቸው ይቀንሳል ማለት ነው። ኢትስ ቤዚክሊ ኤ ዲል ብትዊን ሴንትራል ባንክስ። ዜይ አግሪ ቱ ኤክስቼንጅ ዜር ካረንሲስ ዊዝ ኢች አዘር ኤንድ ዚስ ሄልፕስ ካንትሪስ ቦሮ ኢን ዜር ኦውን ካረንሲ ዜይ ካን አቮይድ ዩዚንግ ዘ ዶላር ኦልቶጌዘር። የትኛውም ኢንቨስትመንት ላይ ዶላር ካልገባበት የዶላር ፍላጎታቸው ከቀነሰ ሀገራት በቀላሉ የንግድ ስርዓታቸውን ማቀላጠፍ ይችላሉ። ለምሳሌ ኢትዮጵያ ከቻይና አንድ ማቴሪያል መግዛት ብትፈልግ ዶላር ፈልጋ ገንዘቧን ወደ ዶላር ቀየራ ከዛ በኋላ ነው ግብይት ማድረግ የምትችለው። አሁን ግን ኢትዮጵያ ቀጥታ ብሯን ይዛ ሄዳ መግዛት ትችላለች። እንዲሁም ዩዋንም አዲስ አበባ ላይ ይሰራል፣ እንዲሁም የኢትዮጵያ ገንዘብም ቻይና ላይ ይሰራል ማለት ነው። ይሄ ማለት ለነጋዴዎች ምርጥ የተባለ አማራጭም ሰክሰስም ጭምር ነው። ኢትዮጵያ ያሳካችው አንድ ትልቅ ድል አለ። ይህንን ድል እንመልከት። ኢትዮጵያ የዶላር ጥገኝነትን ለመቀነስ ከምታደርጋቸው ሂደቶች ውስጥ ስኬታማ የተባለውን እንመልከቱ። ኢትዮጵያ ከቻይና ጋር ባደረገችው ስምምነት መሰረት አምስት ነጥብ ሰላሳ ስምንት ቢሊየን ዶላርን ወደ ቻይና ገንዘብ ማስቀየር ችላለች። ይሄ ለኢትዮጵያ ትልቅ ሰክሰስ ነው። አምስት ነጥብ ሰላሳ ስምንት ቢሊዮን ዶላር ኢትዮጵያ በዶላር ቀይራ ለቻይና መክፈል ነበረባት፣ ግን አሁን ይህንን ኢትዮጵያ በራሷ ገንዘብም በቻይና ገንዘብም መክፈል ትችላለች። ይሄ አማራጭ ማለት ለኢትዮጵያ ወሳኝ ነው። ኢትዮጵያ ይስ አማንግ ም ኢትዮጵያ ድ ት ቢሊን ላር ሎን ቻይና ይ ንቨርድ ስ ደት ንቶ ዩን ኢትዮጵያ ያለባት የዶላር ክፍተት ይታወቃል። እንደዚህ አይነት አማራጮች ሲገኙ ለኢትዮጵያ ክምችቷም እንዲጨምር ያደርጋል። እንዲሁም የትኛውንም አይነት ክፍያዎች በቻይና ገንዘብ እንዲሁም በኢትዮጵያ ገንዘብ መለዋወጥ ይችላሉ። ኢትዮጵያ ከአይኤምኤፍ ከወርልድ ባንክ እንዲሁም ከብሪክስ ያተረፈቻቸው ትሩፋቶች ውስጥም አንደኛው ነው። የኢትዮጵያ ኢኮኖሚ የተሻለ የሚባል መንገድ ላይ የሄደ ነው። በነገራችን ላይ ከግብፅ አንጻር ስናነጻጽረው ግብፅ በዓለማችን ሶስተኛው ግዙፉ እየተባለው ዕዳን ተሸክማለች። ኢትዮጵያ በአንጻሩ ስንመለከት የተሻለ ቦታ ላይ ትገኛለች። የሀሳብ ዴሊ ቤተሰቦቻችን የዛሬ ይህን ይመስል ነበር። በቀጣይ አዳዲስ መረጃዎችን ይዘን እስከምንመጣ ሰላም ሁኑ።